ወመንፈስ ቅዱስ አሃዱ አምላክ አሚን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በእያላችሁበት በወደደን ባፈቀረን እስከ መስቀል ድረስ በመሰከረልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለው፣ እንኳን ለሰሙነ ሕማማት በሰላም በጤና አደረሰን አደረሳችሁ። የአብይ የመጨረሻው የጾምም መዝጊያ ክፍል ሰሞነ ሕማማት ይባላል። ሰሙነ ሕማማት ማለት ሕማማት የሚለው ስም የግዕዝ ግስ የወጣ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ሳምንት ነው። ሰሙነ ሕማማት ከሆሳዕና እስከ ተንሣኤ ባሉት ቀናት ጌታችንን ለመያዝ አይሁድ የመከሩበት፣ ምኩራባቸውን ያጸኑበት፣ ጌታችንን ሳይይዙ እህል ላለመቅመስ ክፉ መሐላ የተማማሉበት፣ ጌታችንን የያዙበት፣ የገረፉበት በዕለተ ዓርብ በቀራንዮ የሰቀሉበት ሳምንት የበደል ሳምንት። ይህ ሳምንት ሰሞነ ሕማማት ተብሎ ይጠራል። ሰሞነ ሕማማት እስከ አራተኛው ምእተ ዓመት ድረስ ከጾም ተለይቶ ለብቻው ይከበር ነበረ። በኋላ ግን በባሕረ ሐሳብ ቀመር መሰረት ጾሙም ሕማማቱም ተንሣኤውም ተያይዘው እንዲከበሩ ተደረገ። ምዕራባውያን ከአርባ ጾም ውስጥ የመጨረሻውን ሳምንት ሰሙነ ሕማማት ያደርጉታል። የምስራቃን ኦሪዮንታል ኦርቶዶክስ ተዋህዶ አብያተ ክርስቲያናት ግን አርባውን ጾም ጨርሰን ከሆሳና ቀጥሎ ያለ አንድ ሳምንት ሰሙነ ሕማማት አድርገን እናከብረዋለን በሌላ በኩል ሰሙነ ሕማማት የኦሪት ዘመን ምሳሌ ነው በዘመነ ኦሪት አዳም ከገነት ከተባረረበት እስከ ጌታችን በቤተ ልሔም እስከተወለደበት እስከ ተወለደበት ዘመን የሰው ልጅ የጽድቅ ስራው ለመንግሥተ ሰማያት የማያበቃው ነበረ። ይልቁንም ነቢዩ ጽድቃችን የመርገም ጨርቅ ሆነ ይለናል፣ በትንቢት ኢሳይያስ ስልሳ አራት ስድስት የአዳም ዘር በሙሉ እስከ ዕለተ አርብ ጌታችን በመስቀል ላይ ሆኖ እስካዳነን ድረስ በዳቢሎስ ባርነት ስር ነበርንና፣ ሰሙነ ሕማማትም የዘመነ ፍዳ ምሳሌ ነው። ይህንንም ለማሰብ በቤተ ክርስቲያናችን ስርዓት መሰረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም። ስብሃተ ነግህ አይደርስም። ስርዓተ ማህሌት፣ ስርዓተ ተክሊል፣ ጸሎተ ፍትሃት አይጸለይም። ጸሎተ አስተሪዮም አይደረግም። ጥምቀት ክርስትናም አይፈጸምም። በመስቀል መባረክ፣ ኑዛዜ መስጠትና መቀበል፣ እግዚአብሔር ይፍታህ ማለት በሰሙነ ሕማማት አይኖርም። ከላይ በተዘረዘሩት የቤተ ክርስቲያን ስርዓቶች አስቀድሞ በዕለተ ሆሳና ይከናወናል። በሰሙነ ሕማማት በዚያ ዓለም በሞት የሚለይ ሰውም የፍትሃት ጸሎት አይደረግለትም። ይህ ማለት በዕለተ ሆሳና በአካለ ሥጋ እያለን ካህናት አባቶቻችን የፍትሃት ጸሎት ያደርጉልናል። ሰሙነ ሕማማት የተለየ ሳምንት ነውና እንኳን ሥጋዊ ደስታና ሳቅ ጨዋታ መንፈሳዊም ደስታም የተከለከለ ነው። በሰሞነ ሕማማት ምእመናን እርስ በርስ በመሳሳም ሰላምታ አይለዋወጥም። ይህም ይሁዳ ጌታችንን በሳመ በመሳምም አሳልፎ ሰጥቷልና ያንን ለማሰብ ነው። በሰሞነ ሕማማት መጻሕፍተ ኦሪት፣ መጻሕፍተ ነቢያት፣ መጻሕፍተ መዝሙር ይነበባል። በዚህ ልዩ በሆነ ሳምንት ካህናትና ምዕመናን በነግህ በሰለስት በቀትር በተሰዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን ኢየሱስ ክርስቶስ ሕማማተ መስቀል የሚዘክረውን ምዕራፍ በቅዱሳት መጽሐፍት በማንበብና በመጸለይ የጌታችንን መድኃኒታችንን ኢየሱስ ክርስቶስ ሕማሙንና ሞቱን ይዘክራሉ። እርሱ ግን ስለ መተላለፋችን ቈሰለ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ሚተኛው ኢሳይያስ በመዝሙር 53 ከቁጥር 4 እስከ 7 ተብሎ የተነገረው ቃል ተፈጽሞ ጌታችን ለድህነተ ዓለም ሲል በአጭር በጠባብ ደረት ተወስኖ የተቀበለው ፀዋተው መከራ የሚዘከርበት ሳምንት ነው። ነቢያት መቼ ወደዚህ ዓለም ትመጣለህ መጥተ ከዓመተ ፍዳ ታድነናለህ ሲሉ የተማጸኑበት ጸሎት የጌታችንን ስለኛ ሲል የመያዙን የመገረፉንና የመሰቀሉን ነገር ሁሉ በመንፈስ ቅዱስ ተቃኝተው በትንቢት መነጽር መነጽር እየተመለከቱ የተጻፉ የነቢያት መጻሕፍትን ይነበባሉ፣ ይጸልያሉ። ከቤተ ክርስቲያናችን ሰባቱ የአዋጅ አጽዋማት ውስጥ የረቡዕና ዓርብ ጾም የሚጾምበት ምክንያት በሰሙነ ሕማማት አይሁድ ጌታችንን ለመያዝ ከዕለተ ሰኞ ጀምሮ እስከ ረቡዑ ድረስ ክፉ ምክር ሲመክሩ ቆይተው በዕለተ ረቡ ምክራቸውን ያጸኑበት ቀን ሲሆን፣ በዕለተ ዓርብ ደግሞ ጌታችንን የሰቀሉበት ቀን ስለሆነ በሰሞነ ሕማማት ሳምንት በቤተ ክርስቲያን ግብረ ሕማማት የተባለ መጽሐፍ ይነበባል። ግብረ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለዘሩ ድህነት የተቀበለውን መከራ የሚዘክር መጽሐፍ ነው። ግብረ ሕማማት ማለት የህመም፣ የመከራ፣ የሥቃይ መጽሐፍ ማለት ነው። የጌታን መከራውን ስቃዩን ሕማሙን በሰዓትና በጊዜ ከፍሎ የሚናገር እንዲሁም ምን በማን መጸለይ እንደሚገባው በዝርዝር የሚገልጽ በመሆኑ የጌታችንን ሕማም የምናስብበት በሰሙነ ሕማማት በዋነኝነት አገልግሎት ላይ የሚውሉ በመሆኑ ግብረ ሕማማት ተባለ። መጽሐፍ ግብረ ሕማማት እንዲባል በውስጡ የታዘዘ መሆኑንም የአማርኛው ትርጓሜ መቅደም ይገልጻል። በግብረ ሕማማት መግቢያ ላይ ሐዋርያት ለስብከተ ወንጌል በሚፋጠኑበት ጊዜ ስለ እርሱ ስለ ጌታችን ታሪኩን ተአምራቱን ይከታተሉ ከነበሩት መካከል የተከበሩና የታወቁ ሊቃውንት በኢኒፎስና በገማሊያ እጅ ተጽፎ በቅድስት አገር ኢየሩሳሌም በክብር ቦታ ተቀምጦ እየተገኘ ነው። የስሙነ ሕማማት ዜማ ከሰኞ እስከ አረቡ ግዕዝ፣ ሐሙስ አራራይ፣ አርብና ቅዳሜ እዝል ነው። በእነዚህ ዕለታት ከሁሉም በፊት የሥርዓቱ ተረኛ አገልጋይ ቃጭል እየመታ ሶስት ጊዜ ቤተ ክርስቲያኑን ይዞራል። የሰባት ቀን ውዳሴ ማርያም፣ አንቀጸ ብርሃን፣ መዝሙረ ዳዊት በሙሉ ይጸልያል። በዕለቱ ተረኛ መምህር፣ መሪጌታ ወይም የዕለቱ ድጓይ ይቃኛል። ድጓው ከአራት ወንጌላት ምንባብ ጋራ እንዲስማማ ሆኖ ነው የሚቃኘው። ድጓውን የተቀባበሉ እያዜሙ ይሰግዳሉ። ሦስት ጊዜ ተመላልሰውም ከዘለቁ በኋላ ለከ፣ ኃይል፣ ክብር ወስብሐት ወእዘዝ እስከ ለዓለም የሚለውን ይላሉ። በሰሞነ ሕማማት ከሚባሉት አንዱን እንበል። ትንቢተ ሶፎንያስ ምዕራፍ 1 ቁጥር 1 እስከ 12። የነቢዩ የሶፎንያስ ትንቢት በረከቱ ከኔ ከደካማው ይህንን ከሚሰሙ ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና የአማርያ ሰው ወደ ሚሆን ወደ ሴዴቅያስ ልጅ ወደ ጎልዶልያ ወደ ኩስ ልጅ ወደ ሶፎንያስ በይሁዳው ንጉሥ በአሞጽ ልጅ በኢዮስያስ ዘመን የመጣ የእግዚአብሔር ቃል ይህ ነው። እግዚአብሔር ከዚህ ዓለም መጥፋትን ይጠፋሉ አለ። ከብቶችና ሰዎች ያልቃሉ የባህር ዓሳዎችና በሰማይ የሚበሩ አእዋፍም ያልቃሉ። ኀጢአት የሚሰሩ እስራኤልም ተማርከው ሄደው በጎዳና ይደክማሉ። የበደሉትን ሰዎች ከዚያ ዓለም አጠፋቸዋለሁ አለ እግዚአብሔር። እግዚአብሔር በኢየሩሳሌምና በይሁዳ የሚኖሩ ሰዎች በሁላቸው ላይ ገጸ ማዕቴን አነሳለሁ የጣውታቱን ስምና የጠንቋዮችንም ስም አጠፋለሁ አለ። በሰገነት ግንብ ሆነው ለሰማይ ከዋክብት የሚሰግዱ ሰዎችን በንጉሳቸው በእግዚአብሔር ስም በሐሰት የሚምሉ ሰዎችንም ከእግዚአብሔር የሚርቁ ለእግዚአብሔር የማይታዘዙ ሰዎች አጠፋለሁ አለ። የእግዚአብሔር ቀን ደርሳለችና እግዚአብሔርም እግዚአብሔርም መሥዋዕት አዘጋጅቷልና ለሹመት ለምክር የተመረጡትን ለይቷቸዋልና ከፈጣሪያችሁ ከእግዚአብሔር ገጽ መዓት የተነሳ ፍሩ እግዚአብሔር ሰውን መሥዋዕት አድርጎ ይሆናል የጣዖቱ ሁሉ አጠና በሚያጠፋበት ቀን እንዲህ ይሆናል አለቆችንም የንጉሥንም ወገኖች የጣዖታቱንም ልብስ የሚለብሱ ሰዎች ሁሉ አጠፋቸዋለሁ። በፈጣሪያቸው በእግዚአብሔር ማደሪያ ቤተ መቅደስ አመፅን፣ ተንኮልን የሚመሉ ሰዎች ሁሉ ያን ጊዜ ተገልጬ በአደባባይ እበቀላቸዋለሁ። እግዚአብሔር ያን ቀን እንዲህ ይሆናል አለ። እየደነፋ በውስጥ ከሚወጉት ሰውን የተነሳ የጩኸት በዓል በአደባባይ ይሰማል ከውስጥም ሽብር ጽኑ ሰልፍም በኮረብታ ይደረጋል። እስራኤል ሁሉ የከነአንን ሰዎች መስለዋልና በወርቃቸውም ብዛት የሚታበዩ ሰዎች ጠፍተዋልና ወደ ሰልፍ ወጥታችሁ የተቀመጣችሁ ሰዎች እዘኑ፣ አልቅሱ። እግዚአብሔር ያን ቀን እንዲህ ይሆናል አለ። ኢየሩሳሌምን በእውቀት ፋናዬ እበረብራታለሁ። እግዚአብሔር በጎ ነገር አያደርግም ክፉም አያደርግም እያሉ ሕጋቸውን የሚንቁ የሚያቃልሉ ሰዎች እበቀላለሁ ይላል። ለቃሉ ባለቤት ለእግዚአብሔር ክብር ምስጋና ይግባው። አሜን። እስከ ዘላለም። የዮሐንስ ወንጌል ምዕራፍ 12 ከቁጥር 20 እስከ 37 ከአረማውያን ወገን ከጽር ሰዎች ይሰግዱ ዘንድ ለበዓል የመጡ ነበሩ። እነርሱ የገሊላ የቤተሳይዳ ሰው ወደ ሆነው ወደ ፊልጶስ ሂደው አቤቱ ጌታ ኢየሱስን ልናየው እንሻለን አሉት። ፊልጶስም ሂዶ ለእንድሪያስ ነገረው። ፊልጶስና እንድሪያስም ሄደው ለጌታ ኢየሱስ ነገሩት። ጌታ ኢየሱስም መልሶ እንዲህ አላቸው፤ አሁን የሰው ልጅ የሚገለጥበት ጊዜ ደረሰ። እውነት እውነት እላችኋለሁ የስንዴ ቅጣ ቅንጣት በምድር ላይ ካልወደቀችና ካልሞተች ብቻዋን ትኖራለች፣ ከሞተች ግን ብዙ ፍሬን ታፈራለች። ሰውነቱን የሚወዳት ይጣላት፤ በዚህ ዓለም ሰውነቱን የጣላትም ለዘላለም ሕይወት ይጠብቃታል። እኔን የሚያገለግለኝ ካለ ይከተለኝ የሚያገለግለኝ እኔ ካለሁበት ከዚያ ይኖራልና እኔን ያገለግለኝንም አባቴ ያከብረዋል አሁንስ ነፍሴ ታወከችብኝ ግን ምን እላለሁ አባቴ ከዝች ሰዓት ነፍሴን አድናት ነገር ግን ስለዚህ መጥቻለሁ ከዝችም ሰዓት ደርሻለሁ አባቴ ሆይ ልጅህን ግለጠው። ከሰማይም ገልጫለሁ ደግሞም እንደገና እገልጣለሁ የሚል ቃልም መጣ። ቁመው ይሰሙ የነበሩ ሕዝብ ግን ነጎድጓድ ነው አሉ፣ መልአክ ተናገረው ያሉም አሉ። ጌታ ኢየሱስም መልሶ ይህ ቃል የመጣ ስለ እናንተ ነው እንጂ ስለ እኔ አይደለም አላቸው። አሁን የዚህ ዓለም ፍርድ ደረሰ፣ እላችኋለሁ፣ ከእንግዲህ ወዲህ የዚህን ዓለም ገዢ ወደ ውጭ አስወጥተው ይሰዱታል። እኔም ከምድር ከፍ ከፍ ካልኩ ሁሉን ወደኔ እሰበስባለሁ። ይህን ያለው በምን ሞት ይሞት ዘንድ እንዳለው ሲያመለክታቸው ነው። ሕዝቡም እኛስ በኦሪት ክርስቶስ ለዘላለም እንዲኖር ሰምተን ነበር፣ ከእንግዲህ አንተ እንዴት የሰው ልጅ ከፍ ከፍ ይል ዘንድ አለው ትለናለ? እንግዲህ ይህ የሰው ልጅ ማን ነው ብለው መለሱለት። ጌታ ኢየሱስም እንዲህ አላቸው። አሁንም ብርሃን እኔ ለጥቂት ጊዜ ከእናንተ ጋር አለው። ጨለማ ሳያገኛችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለላችሁ የብርሃንን ልጅ ትሆኑ ዘንድ በብርሃን በእኔ እመኑ። ጌታ ኢየሱስ ይህን ተናግሮ ሄደና ተሰወራቸው። ለቃሉ ባለቤት ለአብ፣ ለወልድ፣ ለመንፈስ ቅዱስ ክብር ምስጋና ይሁን። የቀረብነውን ጸሎት ልመናችን እዚህ ለሀገራችንም ሰላሙን ፍቅሩን አንድነቱን ይመልስን ጾምን ጾሙን ጾም ነውን ጾመ ድነት ያድርግልን ሁላችንም በያለንበት ይቅር ይለን ይማረን ይዘከረን ዘንድ በአንድነቱንን ነን ገናና የሆነውን ቅዱስ የሆነውን ስሙን አባታችን ሆይ ንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለ ዓለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላአንቺ ይገባሻል። ከሴቶቹ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ተወደ ሲበልሽ ሉል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርልን ዘንድ ለዘላለሙ አሜን። ምስጋናውን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ እንግዲህ ሰሙነ ሕማማት ነውና አብስተን የምንጸልይበት አብስተን የምንሰግድበት ነው። ይህንን ትምህርት ደግሞ ይከታተሉት ዘንድ ይህንን ጸሎት ይከታተሉት ዘንድ ለሁሉም ሰው አድርሱልን። በሰሙነ ሕማማት እንግዲህ ተከታታዩን አቀርብላችኋለሁ ከእግዚአብሔር ጋር እግዚአብሔር ይርዳን። እንደዚሁም ደግሞ እንግዲህ የመጨረሻው ሳምንት ላይ ስለሆነን ለእኔ ቢጤዎች የጾማችሁበትን ብር ያስቀመጣችሁትን መላክ ለምትፈልጉ በኢትዮጵያ ንግድ ባንክም በፔይፓልም በዜልም የምትፈልጉ ሰዎች አድራሻውን እዚህ ጋ ያስቀምጠላችኋለሁ። ይሄ ለኔላ የምንሰጠው ነው። በዚህ በረከት ሁላችሁም እንድትሳተፉ በስላሴ ስም እጠይቃችኋለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።